እርግብን ታስታውሻታለሽ? እርግብ ደግሞ ማናት? እርግብ ማናት ለመሆኑ? አና ነስ ታስታውሻታለሽ? እኔ ምን እያወራችሁ እንደሆነ ራሱ እየገባኝ አይደለም። ደህና ናችሁ ግን? እሺ እኔስ ፎቶ እንደሰጠሁሽ አታስታውሽኝ? ደግሞ ፎቶን ፎቶ ነው የሰጠኸኝ? ውይ አሲር፣ ሴትየዋ ከጤናዋ አትመስለኝ። በሉ እናንተ ተጫወቱ፣ እኔ ማረፍ አለብኝ። በጣም ይቅርታ ዶክ፣ እናትሽ ጋር ስናወራ አስቀየናት መሰለኝ። ተታንገባች ምን ሆኗ? ተቀየመች ባዩ ስለምትባለ ሴት ስንነግራት ተነስታ ጥላን ብንብላ ሄደች። አባዬ ስለ ባዮሽ ምን ነግራችኋት ነው? ለአንቺ የነግርንሽ ነዋ። ሌላ ምን እንነግራታለን? ወይኔ አባዬ እሳት ለኩሳችሁ ነዋ የመጣችሁት። እንዴት አንዬ? ባዩሽ እኮ በጣም የምትወዳት ጓደኛዋ ናት። አንቺ የነግርንሽን አልነግርሻትም እንዴ? አረ አልነገርኳትም? ለምን አንዬ? ለሰላምና ለምን አሴ ነው እንጂ ለመስፍን እንኳን አልነግረውም። ለምን? መስፍን ከሰማ ማን የመታሽ ማለቱ አይቀርም? እና ቢጠይቅስ፣ ጥርጣሪያችን ባዩሽ እንደሆነች ከነገር ነው፣ ቀጥታ ነው የሚገላት። ታዲያ ምን ይሻለናል? ለልጆቹ ማስታወስ እንደቻልኩኝ እንነግራቸዋለን። ግን ለአባታቸው እንዳይናገሩ አስጠንቅቀን ነው ምንነግራቸው። ነግራቸው ግን ብናስጠነቅቃቸውስ፣ መናገራቸው ይቀራል? ለእነሱም ቢሆን ግን ስለ ባዩሽ አሁንም አንነግራቸውም። እሺ። አዎ፣ ባይሆን እንደሱ ይሻላል። አባትሽና ደም የሰጠኝ ልጅ በነገረኝ መንገድ ባዩሽ እንደሆነች አረጋግጫለሁ። ስለዚህ ሁሉንም ነገር በጥንቃቄ ማድረግ ነው የምፈልገው። ለምንማየ ይህ ኔ ነባዮች ጸብ ማንም ሰው እንዲገባ አይፈልግ እርግብንማ ግድግዳ ላይ ለጥፌ አንቄ ልገላት ሲል ከጀርባ የሆነ ሰው መጥተ ከዛ በኋላ ምን እንደተፈጠረ አላስታውስም። ቆልማ ሊሆን ይችላል። እሱን በራሳችን እስከምንደርስበት ድረስ አባዬን ነገር መስማት የለበትም። ለምን አና አባታችሁ ምን ያህል ስሜታዊ እንደሆነ ታውቃላችሁ። የሆነ ሰው ከጠረጠረ አንድ ሁለት ሳይል ነው ካልገደልኩ የሚለው። ሌላ ሁሉም የራሱ ጉዳይ። ሀና ግን ሀሴት መሆኗን አመንሽ ማለት ነው። እዚህ ቤት እግሯ ከረገጠበት ሰዓት ጀምሮ ውስጤ ሁሉንም ነገር ይነግረኝ ነበር። ምን? ለዛም ነው እርግብን በተስፋ ስሪ ምንም ነገር ያላደረግኩለት ማለት ሱቁ በስሙ አይደል እንዴ? ያን ያህል ሞኝ ሰው እኮ አይደለሁም። ውሸቴ ነው። ሱቁም በኔ ስም ነው፣ ቤትም ገዛልሻለሁ፣ ሁሉ ነገር ስላት የነበረው አጠቃላይ ውሸት ነበር። ከአሁኑ ከአንዳንድ ነገር ስንረዳ የሜላት ወርቅ የሚመለስላት አይመስልም ማለት ነው። ያው አንዴ የእርግብ እጅ ገብቷል። ና እርግብ ደግሞ ባለፈው ተምቹን ስታወራው እንደነበረው በአሁን ሰዓት ላይ ሁሉንም ነገር ስለፈራች በዛ በኩል ፖሊሶቹም እያሳድደው ስለሆነ በዚህ በኩል ደግሞ አክስቷ ባዮሹም እየፈለገቻት ስለሆነ ከዚህ ነገር ማምለጥ ከዚህ ነገር ራሷን ነጻ ማድረግ ስለምትፈልግ ወደ ውጭ መውጣት እንደምትፈልግ ና ባለፈው ደግሞ ተምቹን የሆነ ብር እንዲፈልግላት ነግራው ነበር። ተምቹም ደግሞ በራሱ አቅም ሞክሮ ነበር። ከአጎቱ እሷን ከሀገር የሚያስወጣትን ብር ጠይቆ ነበር። ና አጎቱ ደግሞ ምንም ሊሰጠው ፈቃደኛ አልሆንም። አንተ ውጪ ሉሰደ ብሩ ምን ያደርግልሃል? ብሎ ያን ነገር ከልክሎታልና ታምቹም ደግሞ ትንሽ ቆይቶ ሲያስብበት እኔ ለእሷ ብዬ ይሄን ሁሉ ነገር እሆናለሁ እሷ ደግሞ እንዴት ነው እኔን ጥላኝ የምትሄዱ በሚለው ያን ነገር አልሰጣትም። አሁን እዚህ ጋር እርግብ ያላት አማራጭ አንድ ብቻ ነው፣ በእጇ ላይ ያለውን ወርቅ ሽጣ መሄድ ብቻ ነው ማለት ነው። ይህን ነገር ደግሞ ልታደርግ የምትችልበት ምክንያት አንደኛ፣ በአሁን ሰዓት ላይ መግቢያ የላትም ጓደኛ ዋጋን የምትቀመጠው ሚሮ የምትባል ጓደኛ ዋጋ ወደ ውጭ ከወጣችን ፖሊሶች እንደሚያገኘው ታውቃለች። እናም ደግሞ አክስቷ ጋር ከሄደችም እሷን ፈርታለችና ለዛም ነው ስልኳን ደስችሁ ፋርጋ ስልኳን ዘግታ የምትቀመጠው በእርግጥ አክስቷ አባዮሽ በሆነ ልጅ ለእሷ ተላላኪ በሆነ ልጅ እያስፈለገቻት ነው። እርግ በሆነ እዚህ ጋር አንድ ማምለጫ ያላት እሱን ወርቅ ሽጣ ከሀገር መውጣት ነው እንጂ ሌላ ምንም አማራጭ የላትም ማለት ነው። እዚህ ጋ አሁን ታምቹ እንደ ከዳት እሷ አምናለች። ታምቹ ከአሜሪካን የመጣው እሱ ራሱ ከዳኝ እንዲህ ብላ ባለፈውም ስታወራ ነበር። አሁን እዚህ ጋር ቁጭ ብላ ስታስብበት ምንም አማራጭ የላትም ና ይሄንን ወርቅ ሽጬ እወጣለሁ ከሀገር ማለቷ አይቀርም። ባለፈውም ስታወራ እንደነበረው የተፈጠረው ነገር ሁሉ ሜሮን ጓደኛዋን ደብቃ ነበር እሷ ጫፍጫፉን ብቻ ነው እንጂ ነገረቻት ያን ያክል ዲፕ ወደ ውስጥ ገብታ የተፈጠረውን ነገር በዝርዝር አልነገረቻትም። ና እናም ደግሞ ባለፈው ወርቁን ከቦርሳዋ ውስጥ አውጥታ አልጋው ላይ አስቀምጣ አያጅች ነበር ነው ካአሁን በኋላ የተፈጠረውን ነገር ሁሉ ለሚሮን ቁጭ አድርጌ ነግራሉ ብላታለች። ና አሁን ስት መጣ እንዲ እንዲ ተፈጥሮ ነበር እኔም ከቤት የወጣሁት ን ወርቅ ወስ ብላ ጓደኛዋን ታማክራታለች፣ ወይ ደግሞ ጓደኛዋ ወርቁን እንድትሸጥ እሷ ራሱ ወይ ደግሞ ይዛ ሄዳ ልትሸጥላት ትችላለች። ምናልባት ካልተቀየረችባት ሚሮን ጓደኛዋ ማለት ነው ወርቁን ወስዳ ና እርግብ ከሀገር እንድትወጣ ከደላላዎች ጋር አገናኝታ አመቻችታ እሷን ከሀገር የምትወጣበትን መንገድ ልታመቻችላት ትችላለች ማለት ነው። ይሄ ነገር ሊፈጠር ይችላል ብለን እንደ ጥርጣሬ የምንወስደው ነው ማለት ነው። የሜላት ወርቅ ላይመለስበት የሚችል ሁኔታ ይፈጠራል ማለት ነው። እሷ ምንም አማራጭ ስለሌላት ያን ነገር ትሸጣለች ብለን ስላሰብን ማለት ነው። ሜላት ግን ወርቁ ሲጠፋ በጣም ተናዳ ነበር። ያው እሷም እንዳለችው ከ3 ሚሊዮን ብር በላይ ነበር የወጣበት ወርቁ ብላለችና ና እርግብ ደግሞ መጀመሪያ ብዙ ነገር ፈልጋ ነበር ቤት ውስጥ ዞር ዞር ስትል ስትጣደፍ መጣችብኝ በሚ የሚለው በችኮላ ነበር ያን ነገር ራሱ የወሰደችው። ባዥሽ ደውላ ሜላት ሁሉም ነገር ላይ ደርሳለች ስትላት ነበር ያን ነገር ወስዳ ሮጣ የወጣችው ማለት ነው። እርግብም መጀመሪያውኑ እዛ ቤት የመጣች ሰሞን ዘላለም የሚባል ፍቅረኛ ነበራትና እሷ የሆነ ብር ከነ ሜላት ወስዳ የሆነ ገንዘብ ወስዳ ከዘላለም ጋር ከሀገር መውጣት ነበር። በመሃል ደግሞ ዘላለም ሁኔታዎች ተመቻችለት እና እሱ እሷን ጥሎ ከሀገር ወጣ። ምናልባት ከመጣሽ እዛ እንገናኛለን ብሏት ነበር። እሷ መጀመሪያውኑ ከሀገር መውጣት ስለምትፈልግ፣ እዚህ ጋር ደግሞ ይሄንን ሁሉ ብር የሚያወጣ ወርቅ እጇ ላይ እያለ እሷ ደግሞ ይሄንን ወርቅ ይዤ ልቀመጥ ወይ ደግሞ እዚሁ የሸጥኩኝ እዚሁ ልጠቀም ማለት አትችልም። ያው ስለምትፈራ፣ ወንጀልም ስለሆነ የሰራችው ነገር ወንጀል ስለሆነ ፖሊሶቹም ባትፈራረሱ፣ አክስቷ በጣም ተንኮለኛ እንደሆነች ስለምታውቅ የሆነ ነገር ታደርገኛለች ብላ ስለምትፈራ፣ ይሄንን ነገር ሽጣ ከሀገር መውጣቷ አይቀርም ማለት ነው። ነገር ቆርጦላታል። ባለፈው እሱን ከአጎቱ ጋር ቆማ ካየች በኋላ እሱም ክዶኛል የሚለውን ነገር ወስዳ ነበር። የእሱ ነገር ያበቃላት። ታምቹም ምንም ያክል ቢወዳት ምንም ያክል ቢያፈቅራትም እሷ ደግሞ ከሀገር ልወጣ ነው ከሀገር የሚያስወጣ ብር ፈልግልኝ ስትለው፣ እንዴ እኔ እሷን አፍቅሬ ይሄን ሁሉ ነገር የወንኩላት እሷን ለማግኘት ይሄንን ሁሉ ነገር እየተቸገርኩኝ እንዴት ነው እሷ እኔን ጥላኝ ከሀገር መውጣት የምታስበው የሚለው ነበር። ታምቹን ወደ ልቡ እንዲመለስና ወደ ራሱ ተመልሶ ነገሩን እንዲያስብና አጎቱ ራሱ በስነስርዓት እንዲሸኘው ያደረገው ማለት ነው። ብዙ ጊዜ ከአጎቱ ጋር የሚ ጨቃጨቁት ያው በእርግብ ጉዳይ ነው። እሱ ራስን አረጋጋ ይህን ያክል ለሴት ልጅ ልብህን አትስጥ ተረጋጋንተ እያለው ነበር አጎቱ ሲመክረው የነበረው። ተምቹ ደግሞ የመጀመሪያው ፍቅረኛው ሆኖ ከዚህ በፊት ሴት ልጅ ቀርቦ አያውቅም። ከእርግብ ጋር ነበር ተቀራርቦ ያን ያክል ተጨዋውቶ የልብ የልቡን ያወራው። ይሄ ነገር ደግሞ በአንዴ ወደ ፍቅር እንዲገባ አድርጎታል። ና ለዛም ነው በአሴርም በአጎቱም በጣም የሚናደደው ስለ እርግብ ሲያንሱ ማለት ነው። መጀመሪያውንም እሱ ግራ ገብቶት ነበር። አሁን እርግብ መታራሱ እኔ ከእርግብ ጋር ብሆን ሀና ትቀየመኛለች የሚለው ነገር በጣም አስፈርቶት ነበር። ይሄ ሁሉ አሳ ሀሳብ እያለበት ይሄ ሁሉ ነገር እንዴት ነው ማደርገው ብሎ እሱ ግራ በመጋባት ስሜት ውስጥ እያለ ነው እርግብ እዚህ ጋር ከሀገር የሚያስወጣ ብር ፈልግልኝና እኔ ከሀገር እወጣለሁ ያለችውና እሱ ደግሞ ወደ ራሱ ተመልሶ እየቆረጠላት ማለት ነው። ሌላው ነገር ደግሞ የድንብላል ነገር ነው። ድንብላል ከዚህ በፊት እዛ ቤት የተፈጠረውን ነገር ሁሉ፣ እዛ ቤት ያለውን ነገር የሚካሄደውን ተንኮል ታውቃለች። እርግብ ማን እንደሆነች፣ ባዮሽ ማን እንደሆነች ታውቃለች። እዛ ቤት ባዮሽ የእርግብ አክስት መሆኗን አትወቅ እንጂ ሁለቱም ተንኮልኞች እንደሆኑ እዛ ቤት የሆነ ነገር እየሰሩ እንደሆነ ታውቃለች። ለዛም ነው ደጋግሞ እያስፈራራት እዚህ ቤት ምን እዚህ ቤት ምን ተፈጠረ ያንን ነገር ሚስጥሩን ለኛ ስጪ ብሎ እሷ የነሱ ተባባሪ መሆንን ሳትፈልግ በግድ አስገድዶ ጆሮ ጠቢ አድርጓት እሷም ስለምትፈራ እዛ ቤት የተፈጠረውን ነገር ስትነግራቸው የነበረው ማለት ነው። እኛም ከዚህ በፊት ስንጠብቅ የነበረው ድንብላል ከዛሬ ዛሬ ትናገራለች፣ እነሱን ታጋልጣለች፣ ይሄ ሚስጥር ይወጣል ብለን ነበር ስንጠብቅ የነበረው ግን ድንብላል ያንን ነገር አውጥታ ለእነ ሜላት ሳትናገር፣ ለአንድ ሰው ሳትናገር ሜላት በራሷ ጊዜ ሁሉም ነገር ላይ ደርሳለች ማለት ነው። እዚህ ጋ አሁን ድንብላል መታ ባዮሽ እኮ እንደዚህ ነበረች እንዲህ እንዲህ ብላ ብትናገር ሜላት ትንሽ ባዩሽ በምታደርገው ነገር ይሄን ያክል ሰራተኛ የራሱ አስፈራርታ የኔን ሚስጥር ስትጠይቃት ነበር እንዴ የሚለው ካስገረማት ነው እንጂ ሜላት በራሷ ጊዜ ሁሉም ነገር ላይ ደርሳለች። ባዩሽ ማን እንደሆነች፣ እርግብ ማን እንደሆነች አውቃለች ማለት ነው። እዚህ ጋር የድንብላል ያወቀችውን ሚስጥር ከዚህ በፊት እነሱ የሚያደርጉትን ነገር እነሱ የሚያወሩትን ነገር ለነሱ መናገር ካሁን በኋላ ጥቅም ያለው አይመስለንም። ያው ኦረዲ እነሱም ደርሶበታል፣ ሚስጥሩን አውቋል። ከዚህ ሁሉ ነገር ሁሉ ጀርባ ደግሞ ባዩሽ እንዳለች ና እርግብንም እዛ ቤት እንደ ሀሴት አድርጋ እንዳስገባቻት አውቋልና እዚ ጋር የድንብላል ያን ነገር መናገር ጥቅም የለውም ማለት ነው ነው መጀመሪያ፣ ነበር እሷ ይሄ ነገር ሳይፈጠር ሜላትም ሳትመታ እንደምንም ብላ ቁጭ አድርጋ እንደዚህ እንደዚህ ሲያስፈራሩኝ ነበር ባዩሽ እንደዚህ አድርጋኛለች። እርግብም እንደዚህ አድርጋኛለች ብላ ብትናገር ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ሜላትም ባልተመታች ነበር። በጊዜ መፍትሔ ይፈለግለት ነበር። እነሱም ለሕግ ይቀርቡ ነበር። ግን እሷ እነሱም በጣም ስለፈራች ና ይበልጥ ደግሞ የሜላትና የባዩሽ ቅርርብነት አሁን እዚህ ጋር ሂጄ ሜላትን ባዩሽ እኮ እንደዚህ እንደዚህ ናት ብዬ እሷ የምታደርገውን ነገር እሷ እኔን ማስፈራራቷን እሷ ከዚህ ቤት የሆነ ሚስጥር መፈለጓን ብናግራት ሜላት እዛ ጋር በጣም ጓደኛሞች ናቸው፣ የልጅነት ጓደኛሞች ናቸው። እኔ ነው ውሸታም የምታደርገኝ የሚለው ነበር ሲያስፈራት የነበረው እና ያንን ነገር መናገር ያልቻለችው ማለት ነው። ግን እንደምንም ብላ ብትናገር ኑሮ ሜላትም አትመታም ነበር፣ እርግብም ከዛ ቤት ይህን ሁሉ ወርቅ ሰርቃ አትጠፋም ነበር ማለት ነው። ከአሁን በኋላ የድንብላል የሰማችውን ሚስጥር ከዚህ በፊት የምታውቀውን ነገር መናገር ጥቅም የለውም ማለት ነው። ሌላው ነገር ደግሞ የሀና አባት የአቶኖላዊ ነገር ነው። አቶኖላዊ የሀና ነገር ትንሽ ያስፈራው ይመስላል። አሁን የእሷ እውነታ ወጥቶ ራሱ እሷ ትክክለኛ ቤተሰቦቿን ትክክለኛ አባት እናቷን ማግኘቷ እሱን ቢያስደስተው ራሱ ከአሁን በኋላ ሀና የት ነው የምትሆነው እኔ ጋ ነው የምትሆነ ወይስ ቤተሰቦቿ ጋ ነው የምትሆኑ የሚለው ትንሽ ያሳሰበው ይመስላል። አንዳንድ ጊዜ በሀሳብም ይጠፋል። ከሀና ጋር ከዚህ በፊት እዛ ደሴ ሆኖ ሲያሳልፉ የነበረውን እንዳለ እንደ ልጅና እንደ አባት ያኔ ሲያሳልፉ የነበረውን በትዝታ የመጣበት ራሱ በሀሳብ እየሄደ ለአሲር ራሱ ሲያወራው ነበር። አሁን እሱ በቃ የሆነ ጥላኝ ትሄዳለች እዛ ትሆናለች የሚለውን ነገር ወደ እርግጠኝነት የመጣ ይመስላል። ለዛም ነው አሲርን አሁን ሀና ከሄደች አንተ መተህልኛል። አንዳንድ ጊዜ የፈጣሪ ነገር ያስገርማል መጀመ መጀመሪያ ላይ ሚስት የጥላኝ በሄደች ጊዜ ፈጣሪ ሃናን ሰጠኝ አሁን ደግሞ ሃና ወደ ቤተሰቦቿ ስትሄድ ልቧ ወደ እነሱ ሲሄድ ቃል በቃል እሷ ትሄዳለች ባይልም ልቧ ወደ እነሱ ሲሄድ አንተን ሰጠኝ ብሎታል እዛ ጋር አሴርን ይሄ አባባሉ ደግሞ ሃና ለቤተሰቦቿ ስለምትጓጓ ቤተሰቦቿን ስለናፈቀች እኔ እንትታ እዛ ትሆናለች የሚለው አቶ ኖላዊን ትንሽ ያሰጋና እያሳሰበው ይመስላል ማለት ነው ያው በእርግጥ በሀና አይፈረድም ለአስራ ስድስት ዓመት ሙሉ የናፈቀቻቸው ቤተሰቦቿን ያገኘችው በአሁን ላይ ጉጉትም ስላለ እውነታም ስለወጣ ደስታም ስላለ ትኩስ ስሜት ላይ ስለሆነች እዛ ጋ እናት አባቷን ቤተሰቦቿን፣ እህት ወንድሞቿን የናፈቀቻቸውን ማግኘቷ እዛ ቤት መመላለሷ ደግሞ በሷም አይፈረድም። ግን ደግሞ እዚ ጋር አቶኖላዊን ሙሉ ለሙሉ ጥላ እነሱ ጋር ትሆናለች ማለት አይቻልም። አቶኖላዊን ምን ያህል እንደምትወድ ሁላችንም እናውቃለን። እሷ ከምንም ነገር በላይ አትኖላዊን ነው የምትወደው አባቷ፣ አቶኖላዊን ከምንም ነገር ጋር ማወዳደር ትፈልግም ና አና አሁን እውነት እዚ ጋር አቶኖላዊን ጥላ እዛው እነሜላት ጋር ትሆናለች ብለን መፍረድ አንችልም ማለት ነው። አሁን ትንሽ ጊዜዎች ካለፉ ነገሮች ከተረጋጉ እርግብም ተይዛ ባዩሽም ተይዛ ነገሩ ከተረጋ ገጠ በኋላ ወደ አቶ ኖላዊ መመለሱ መመለሷ አይቀርም። ግን ደግሞ እዛም ቤተሰቦቿ ጋር እየሄደች እናትና አባቷን ታገኛለች፣ ግን እዚው አቶ ኖላዊ ጋር ትኖራለች ብለን ነው የምናስበው እንጂ ጠቅልላ እዛው እነ ሜላት ጋር ትቀመጣለች ብለን አናስብም። ግን አቶ ኖላዊ ይሄ ነገር ትንሽ አሳስቦታል ማለት ነው።